ቆ እንዳታሳልፉ። መጽሐፍ ቅዱስ ትንቢተ ሐጌ ምዕራፍ ሁለት ከቁጥር አምስት እንደዚህ ይላል፣ መንፈሴም በመካከላችሁ ይኖራልና አትፍሩ ይላል። በጌታ በኢየሱስ ክርስቶስ ስም ይህ የእግዚአብሔር መንፈስ የሚያጽናና መንፈስ ነው፣ የሚመራ መንፈስ ነው፣ የሚያቆም መንፈስ ነው ድልን የሚሰጥ መንፈስ ነው። አሸናፊነትን የሚሰጥ መንፈስ ነው። በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ እንደዚህ ሊበላችሁ በተለያየ ፍራትና ስጋት ውስጥ ያላችሁ፣ በመጨነቅ ውስጥ ያላችሁ በጌታ በኢየሱስ ስም እንደዚህ ሊበላችሁ ይህ መንፈስ ይመራችኋል። ይህ መንፈስ አቅጣጫን ያሳያችኋል። ይህ መንፈስ ያበረታችኋል። ይህ መንፈስ ያጽናናችኋል። ይህ መንፈስ በኢየሱስ ስም አሸናፊነትን ይሰጣችኋል። ከዚህ ሰዓት ጀምሮ በኢየሱስ ክርስቶስ ስም በሚያስፈራችሁ ነገር ሁሉ ላይ ይህ መንፈስ ያቆማችኋል፣ ያበረታችኋል፣ ድልን ይሰጣችኋል በጌታ በኢየሱስ ስም። ይህ መልእክት አሜን እያላችሁ ለብዙ ሰዎች እንዲደርስ ደግሞ ኮፍ ልክ ድብት ርፎ ውስጥ ያደረጋችሁ አድርሱ። ጌታ ይባርካችሁ። ሻሎም